ቅርስ ማለት የዓለም ማህበረሰብ የሁሉንም የሚወክል ቅርስ ማለት ነው በሌላ አገላለጽ በፈረንጆቹ ቋንቋ አውትስታንዲንግ ዩኒቨርሳል ቫሉ ይሉታል ሶስት ቁልፍ ቃላቶች አሉ አንደኛ የላቀ ሁለተኛ ዩኒቨርሳል ወደ አማርኛ ስናመጣው ምልአተ ህዝብ ማለት ነው ምልአተ አለም ከዛ ቫሉ ነው ስለዚህ ለዓለም ህዝቦች ሁሉ ለሁሉም የሚስማማ ሁሉንም የሚወክል የላቀ እሴት ያለው ቅርስ ማለት ነው። ዓለም አቀፍ ቅርስ ማለት ዓለም አቀፍ ቅርስ ምዝገባው ዋናና መሰረታዊ ዓላማው በአንድ ሀገር በየትኛውም ሀገር ያለ ቅርስ ቅድም ያለው የላቀ ሁለንተና እሴት ያለው ቅርስ የአንድ የዛ ቅርሱ የሚገኝበት አገር ብቻ ሳይሆን የጠቅላላው የዓለም ህዝቦች የጋራ የወል እሴት ነው። ስለዚህ ይህን ቅርስ አሁን ባለው የዘመኑ እድገት ጦርነት፣ የተፈጥሮ አደጋዎች፣ ሌሎቹን ክስተቶች ጉዳት ስለሚያደርሱበት ያንን ቅርስ ቅርሱ የሚገኝበት አገር ብቻውን ለመጠበቅ ለመንከባከብ እና ለማልማት የገንዘብ የእውቀት የሰው ኃይል አቅም ውስንነት ስለሚኖረው የዓለም ሀገራት ተመዝግቦ የጋራ ጥበቃና እንክብካቤ እንዲደረግለት ነው። ይህ አንድ ነው፣ እንግዲህ የመጀመሪያው ነው። ስለዚህ ይህን ነገር ለማድረግ ቅርሶች በተለይ በሁለተኛው ዓለም ጦርነት፣ በአንደኛው ዓለም ጦርነት ቅርሶች የከፍተኛ ጉዳት ስለሚደርስባቸው ሀገራት ምንድን ያሉት ቅርሶች እንዳይጠፉ ጉዳት እንዳይደርስባቸው ለአንድና ለመጨረሻ ጊዜ የማይገኙ ቅርሶች ጠፍተው እንዳይቀሩ የጋራ ጥበቃ ለማድረግ አገራት በዩኔስኮ አማካኝነት ተስማሙ። በፈረንጆቹ 1972 የተደረገው ዓለም አቀፍ የቅርስ ጥበቃ ስምምነት ወይም ኮንቬንሽን ይባላል። ስለዚህ የስምምነቱ ፈራሚ አገራት አሁን ቅርሶችን የትኞቹ ቅርሶች ናቸው ዓለም አቀፍ ቅርስ ጥበቃ የሚያስፈልጋቸው በዓለም ቅርስነት ሊመዘገቡ የሚገባው መመዘኛዎቻቸው ምንድን ነው? ሂደቱስ የመዝገባ ሂደቱ ምንድን ነው? ይህንን የያዘ የኦፕሬሽናል ጋይድ ላይን ወይም ደሞ የድርጊት መርሃ ግብር አወጡና አስቀመጡ። ስለዚህ የመጀመሪያው አንድ ቅርስ ራሱ ለመዝገባ ይህን ፕሮሲጀር የተከተል ነው። የመጀመሪያው ዓላማ ግዝፋ አካል ያላቸውን ቅርሶች ማለት ነው ምን ማለት ነው? በፈረንጆቹ ቋንቋ ታንጅብል የምንለው ማለት እንደ ህንፃ ሐውልት አንዳንድ ከዚህ በላይ የሆነ ደግሞ የማይገኙ ድልዮች፣ ሌሎችም እነዚህን ግዝፍ አካል ያላቸው ለመመዝገብ ተስማሙ ማለት ነው እና በስምነቱ መሰረት ለተፈጥሮ ቅርስ አራት፣ ለባህል ቅርስ ስድስት በድምሩ አስር መመዘኛዎችን አውጥተው ምዝገባ ተጀመረ። ግን በኋላ ላይ ሲያዩት ለካ የሚጠብቀው ግዙፍ አካሉን የሚጠብቀው ኢንታንጀብል የሆነው ወይም ደግሞ ግዙፍ አካል የሌለው መንፈሳዊ ሴቱ ነው የሚሆኑን ተረዱ። ስለዚህ አሁን የዓለም አቀፍ ቅርስ በአጠቃላይ የባህል ቅርስ፣ የተፈጥሮ ቅርስ፣ የሁለቱም ጥምር ቅርስ ካሉ በኋላ ሶስተኛውን አሁን ልንወያይበት የቀረብነውን የኢንታንጅብል የሚለው ግዝፍ አካል ያላቸውን ቅርሶች ለመዝገብ ከብዙ አመት በኋላ በ2003 በፈረንጆች አቆጣጠር እንደገና እሱም መመዝገብ አለበት ብሎ ዓለም አቀፍ ስምምነት ተደረገ ማለት ነው። እንግዲህ በሌላ አገላለጽ ምንድን ነው ሰዎች የተረዱት? ለካ ህንፃው ለምሳሌ በሀገራችን ስንወስድ የላሊቤላ ውቅር አብያተ ክርስቲያን ሲጀመር አባቶቻችን የሰሩት ቅርስ እንስራ ብለው አለ በመንፈሳዊ ግልጋሎት ሲቀጥል መንፈሳዊ አግልጋሎት ከሌለ የህንፃ አይኖርም ማለት ነው። ወይም የአክሱም ሐውልት ሲጀመር ሐውልቱ ያን ያክል ግዙፍ ሐውልት የቆመው ለሰዎች ተዘክሮ መታሰቢያ ነው። እንደየታሪኩ ታሪኩ ሊላይ ቢችልም እንጂ የአክሱም ሐውልት በዓለም ትልቁ ሆኖ እንዲመዘገብ አልነበረም። ስለዚህ ያ እሴት አለ ማለት ነው። በቀላል ቋንቋ ስንገልጸው ደግሞ የምንይዘው እጃችን ሞባይል ዋናው ፋይዳው ሲም ካርዱ ነው። ሲም ካርዱ ከሌለ ሞባይሉ እቃ ነው የሚሆነው ማለት ነው። ስለዚህ ምን ተደረገው? የኢንታንጅብል ወይም ግዝፋ አካል ያላላቸውን የሌላቸውን ቅርሶች ምዝገባ በሁለት ሺህ ተጀመረ ማለት ሁለት ሺህ ሦስት በፈረንጆች ተጀመረ። የመስቀል በዓል፣ የጥምቀት በዓል ምንድነው የሚባለው ጨንበላላ ወይም ደግሞ ምንድን ነው የሚባለው የገዳ ሆን እነዚህ አይነቶቹ። አሁን ደግሞ በሶማሊያ ኢትዮጵያና ሶማሊያ ያሉት ደግሞ የባህላዊ እርቅ ስነስርዓት ያለበት ወይም ደግሞ የሐረሬ ክልል እነዚህ ቅርሶቹ የሰው ልጆች ወካይ ናቸው ነው። ወካይ ናቸው። ወካይ ውክልና አላቸው የሰው ልጆች የጋራ እሴትነት አላቸው ነው። ስለዚህ አሁን እንደዚህ አይነት ነገር ቅርሶች አሁን ቢጠበቁ፣ ቢለሙ፣ ዋስትና ቢሰጣቸው ለመላው ዓለም አስተዋጽኦ ያበረክታሉ። ፋይዳ አላቸው። በሌላ አገላለጽ ደግሞ አንዳንድ ቅርሶች ደግሞ አሉ። ለምሳሌ አሁን ይሄ ኢንታንጀብል እናለው ነው ሜሞሪ ኦፍ ዘ ወርልድ የዓለም ሕዝቦች ተዘክሮ የምንላቸው አሁን በኢትዮጵያ ውስጥ አንዳንድ ጊዜ የቁጠሮምትን ይስታ ለምሳሌ ከእኛ ጋር እንደ መጽሐፈ ሄኖክ ወይም በእንግሊዝ አሁን ማግና ካርታ ሚባለው የመጀመሪያ የዲሞክራሲ ስርዓት የተጀመረበት ሩል ኦፍ ሎ የሕግ የበላይነት የመጣበት እንደዚህ አይነት ወይም ደግሞ የአና ማስታወሻ እንደዚህ አይነት ነገር አይነታቸው ይበዛል። በዓለም አቀፍ ቅርስ ስር ያሉት እነዚህ የቅርስ መዝገባ በየደረጃው በዩኔስኮ ስር የሚመዘግባል። ግዝፋ ካለላችሁ መመዘኛ የላቸውም። መመዘኛው ያኛው አስር ቅድም ያልኩህ አስር መመዘኛ ያለው ግዝፋ ካላላችሁ ነው ገብቷል። ይሄኛው መመዘኛ የለውም ክራይት ግን የሚሞሉ ቅጾች አሉት። አንዱና ዋናው ነገር በሌላው ማህበረሰብ ውስጥ ጉዳት የለውም ወይ ነው። ሁለተኛው ያ ማህበረሰብ ለስንት ጊዜ ልምምድ አድርገዋል ያ ማህበረሰብ ያከብረዋል፣ ይወደዋል፣ ያፈቅረዋል የኔ ነው ብሎ ይዘክረዋል ነው። ሁለተኛው ነገር አሁን እዚህ ላይ መታሰብ ያለበት ቅድም የሚያልኩ አውትስታንዲንግ ዩኒቨርሳል ቫሉ የምለው ሶስት ቃላት የላቀ ሁለንተናዊ የምንለው ይህ መስቀል እንደ መንፈሳዊ ሴት ስንወስደው ለክርስትና ነው፣ ከመስቀል መገኘት ጋር የተያዘ ነው። ግን ደግሞ ለመላው ሰው ልጆች በዓሉ ድምቀቱ፣ ዝግጅቱ፣ ጌጡ፣ አልባሳቱ፣ ውበቱ ይሄ ከፍተኛ መስተጋበር ያለው ሕዝብ የጋራ ስለሆነ እንቀበለዋለን እና መመዘኛ የሚለውን የሚሞላ ቅጽ ነው። ከዛ ከትልቁ ወይም ደግሞ ከኦፕሬሽናል ጋይድ ላይ ራሱን የቻለ የሚሞላ ቅጽ ስላለው ነው ለዛ ነው እንጂ ክራይቴሪ መመዘኛ አንድ ሁለት ሶስት አራት አምስት ስድስት ለባህል እንደገና ሰባት ስምንት ዘጠኝ አስር ለተፈጥሮ ወይም ደግሞ ለሁለቱ የምንለው አይነት ነገር አለ። ለምሳሌ አንድ እግር ኳስ ተጫዋች ሩጦ ሩጦ ሩጦ ኳሱን ዋንጫውን ቢያገኝ ምንድን ነው የሚያገኘው? ያቺ ቅሪላ ኳሱ አይደለችም፣ እንትን ነው የሚያገኘው ነገር አለ። ግን ዓለም አቀፍ እውቅና እኮ ነው። ኢትዮጵያ የዓለም ሕዝብ በትኩረት የሚያው ነው የሚያደንቀው ነው ለማየት የሚጓጓው ነው። ስለዚህ ያውቅና ያተርፋል። እውቅና ማለት ደግሞ ያንን ነገር ለጉብኝትም የሚፈልጉ ሰዎች አሉ። ለእኛም ደግሞ ክብር ነው፣ መታሰቢያ ነው። በዓለም ሕዝብ ያለን ቦታ፣ በዓለም ሕዝብ ያለን መስተጋበር፣ በዓለም ሕዝብ ያለን ድርሻ፣ በዓለም ሕዝብ ያለን ባህል የሚወክልልን ነው እንደ እንደ ዓለም አቀፍ ቅርስ ነው ምነገር እንደ መንፈሳዊ ለሚያከብረው ሰው ልክ ነው። ወደ ኢትዮጵያ ውስጥ ወስደው ልጆች ይጫወታሉ። ልጆች አሁን መነሻው ተዘክሮ ከመስቀል ፍለጋ ጋር ቢሆንም እኛ ግን ከዛ ጋር ተዋህደን የእኛነት አድርገን ወደ መሬት አልብሰን አሁን ኢትዮጵያ ውስጥ ሰሜኑም፣ ደቡብ ምዕራቡ፣ ምስራቁም የጋራ እሴት አድርገው ነው። ይህን ከእኛ አውጥተን ደግሞ የዓለም የጋራ ሀብት አድርገው ነው አለ የብዙ የሆነ ደግሞ የበለጠ ይጠበቃል፣ የበለጠ ይወደዳል፣ የበለቀ እንክብካቤ ያደርጋል። ይሄ ፋይዳው ነው። አሁን ይሄ የመስቀል በዓል ሰሬሞኒያል ነው፣ ኢቨንት ነው፣ በሰው ልጆች ጋር ነው። ስለዚህ ማንም መጥቶ የሚነካው የጎብኝ ቁጥር ቢበዛ የሚያበላሸው፣ የሚሰርዘው፣ የሚደልዘው፣ የሚበልዘው ነገር ስለሌለ አሉታዊ እንትን የለውም። ኦፍ ኮርስ የዓለም አቀፍ ቅርስ በዛ ለምሳሌ አንድ አገራት በጣም ጉብኝዎች ስላሉ ለምሳሌ እዛ ላይ በጎብኝ ብዛት በህዝብ ቁጥር ጉዳት እንዳያደርስበት፣ ቱሪስቶች አሉታዊ ነገር ብክለት እንዳያደርጉበት፣ ባህሉ እንዳያበላሹት፣ ቆሻሻ እንዳይጣልበት፣ ኦቨርክራውድ ሆኖ እንዳያፈርሱት በተለይ ደግሞ ያለው ነገር ምን ተነፍሰው ማየር እሱ ራሱ ኢምፓክት አለው። ያን ዳርግበት ጥንቃቄ ይደረጋል። ቁጥር አለው፣ ምናምን አለው፣ አሉታዊም እንትን አለው። እንደማንኛውም መድኃኒትም ስትወስድ አሉታዊም አዎንታዊም ነገር አለው። ስለዚህ ይሄኛው ግን ከዛ አንፃር ምንም ምንም የለውም። መጀመሪያው አሁን አሁን ብዙ ጊዜ እኛ መሰረታዊ ነገሩ ቱሪስት እንዲመጣልን ብለን አስበን እየሰራን ስለሆነ ወይም እንደዛ አይነት ተሳቢ ስለሆነ ከዛ ጋር አይደለም። መመዝገቡ ቀጣይነቱ ለትውልድ ነው። ትናንትና ዛሬ የሰው ልጅ ሳቢ ፍላጎት ይለያያል። ትናንት የምንገለገልባቸው ነገር ለዛሬ ምን ምንድን ነው የሚባለው? ቼንጅ ኤንድ ኮንቲኒቲ አለ፣ ለውጥና ቀጣይነት አለው። አሁን ይሄ ነገር ብዙም ተጽዕኖ የለውም ነው፣ በዝ በባህል ላይ ብዙም ተጽዕኖ የለውም ምንም በእርግጥ በዓለም አቀፍ ቅርስ ላይ ልክን አለ የምትተነፍሰው አየር ራሱ ያበላ ላሊበላ የነበረውን አሁን በራሱ የሕንፃው መጎዳት ሌሎቹ ሌሎቹ ከሰው ልጆች መስተጋበቅ መቅረብ ጋር ነው። የሰው ልጅ በራሱ የሆነ ነገር አሉታዊ ነገር አለው የጎብኞች ብጉት መነካካት እንደዚህ አይነ ነገር አሉታዊ ነገር ብስባሽ ሊያነጋ ይችላል። ይሄኛው ግን ምንም ምን ምክንያቱም መሬት ላይ ያለ ነገር አለ በአንተ ልብ በአንተ ሀሳቤ ወቅቱን ጠበቀ በአመት አንድ ጊዜ እንደ የማህበረሰቡ ቀደም ብሎ ለ15 ቀን፣ ለ10 ቀን፣ ለሁለት ቀን፣ ለአንድ ቀን ነው። ስለዚህ የመስቀል በዓል በእኔ እይታ ምንም አሉታዊ ነገር አይታይም። አዎንታዊ ነው የሚመዘ ነው። ሲጀመረም አንድ ቅርስ ስታስመዘግብ ግራና ቀኝ አይተ ነው። አዎንታዊና አሉታዊ አይተ ነው። ስለዚህ ከሁለቱ የትኛው ይሻለኛል ነው። ስለዚህ አድቫን ምንድነው የሚባለው የበለጠም አዎንታዊ ጎኑ ስላለ ምንም ችግሬር የለም። በጣም ጥሩ ነገር ትውፊቱ እንዳያልቅ እኮ ነው መዝገባው። ግን አንድን ህዝብ በህግ ይህን አታደርግ ይሄን አደርግ ብለህ ብታስገድደው የሚወጣ ነገር የለው። ሰው ባህሉን ካከበርከው ከአንተ በበለጠ ካስተማርከው እንደዚህ ስንመዘግበው እንዲ ስናስታውቀ፣ አሁን የምንሰራው ስራ የቱን ያክል እሴት እንዳለው ካወቀ ማህበረሰቡ ይጠብቀዋል። አንዳንድ ጊዜ ሁሉ ነገር ባስገዳጅነት በአድርግ አታድርግ የሚፈጸም ነገር የለምና ትውፊቱ ሰው ከ ከምናየው እኛ ከምናወራው ወይም ሰዎች ለጉብኝት ለካሜራ ቀለባ አድርገው ከሚስቡት በተለየ ከሃይማኖት ጋር የተያያዘ ነው። ህብረተሰቡ የራሱ የቻለ ሳቢ አለው፣ እሴት አለው፣ የቆያ አለው። ስለዚህ የእኛን እንትንም አያስፈልገውም። ትልቁ ነገር እኛ ያለብን ለዚህ ነው። አሁን በጣም የሚያስፈልገው ዓለም አቀፍ መዝግቦ ማስቀመጡ እንዲህ ነበር ነገ ዛሬ ያለ ምናልባት ከስንት ምዕት ዓመት በኋላ አባቶቻችን እንዲህ ነበሩ ብለው ቴክኖሎጂ ሲፋጠን ሰው ጊዜ ሲያጣ የኑሮ ሁኔታ ሌላ ለውጥ ሲያመጣ ይቀየራል። እሳቢህ ስለዚህ ሀሳብ እንዳይቀየር ማስተማሩ፣ መመዝገቡ፣ ማክበሩ እንደዛ ያደርጋል። ግን ይሄ ጠብቀው ይሄን አንከባከበው ለቋሚ ቅርስ ነው የሚሆነው። ለዚህኛው ምን ታደርገዋለህ? የትኛው ማህበረሰብ ነው እንዲታ እንዳታደርግ ብላል? ግን የምታደርገው ነገር አሁን የምናወራው ነገር ይህ መስቀል የሚባለው በዓል ምንም እንኳን መነሻው ከክርስትና ከመስቀል ፍለጋ ጋራ በ326 አካባቢ ንግሥት ለእኔ ካደረገችው ጋራ ትውፊታዊ ነው፣ የድህነት ምልክት ነው። የመስቀል እንት ማለት ከዛ ጋር የተያዘ ነው። ሰውና አምላክና ሰው ሰውና ሰው ያስታረቀ በለ በሃይማኖት የሚሰብኩት ነገር ዚህ ጻና ዘርፉ ህብረተሰቡ ግን በየእንደየቋንቋው እንደየምነቱ የራሱ የሆነ ነገር አለው። የመስቀል በዓል ከጉራጌ ማህበረሰብ ያለ ክብደት አለ። በደቡብ ማህበረሰብ ያለ ክብደት፣ በሰሜኑ ማህበረሰብ አለ። በጣም ትልቁ ነገር ሁሉም ማህበረሰብ በቋንቋ ቢላይም በመልካ ምድር ቢላይም ኢትዮጵያ ይሄን የኔ ብሎ ምናልባትም ኤርትራ ምሻገር ይችላል ማክበሩ ራሱና ይሄን ደግሞ እኛ በማዕከልነት መዝግበነዋል። እናንተ ኢትዮጵያ ህዝቦች ብቻ አሳተኑ የዓለም ህዝብ እያከበረው ነው፣ የጋራ እሴት ነው፣ የወል ሀብት ነው ብለን ስናስተምር ከዛ በላይ የመጠበቅ ሂደት የማስተማር ፋይዳ ያለ አይመስለኝም። ስለዚህ በዙን መቀጠል ያለበት ማለት ነው። ከዓለም ሀገር የራሱ የሆነ ነገር አለው። አሁን ጃፓኖች የምግብ ሥርዓታቸውን የሚያስመዘግብት አንድ የምግብ ሥርዓት አለ። ህንዶች እንደዚህ ነገር ሀገራት በይ የራሳቸው እንደየሳቢያቸው እንደ ትውፊታቸው የእኛ የሚሉትን ለዓለም ሕዝብ ይሄን እናበረክታለን። እኛ ከዓለም ሕዝብ ጋር በዚህ እንመሳሰላለን፣ እንገናኛለን፣ እንተባበራለን። ምክንያቱም የሰው ልጅ ጥንተ ተፈጥሮ ሰዋዊ ባዮሎጂካል ፍጥረቱ አንድ አይነት ነው ባህሉ ይለያይ፣ ልብሱ ይለያይ እንጂ ሰው በመሆኑ የጋራ ስሜት፣ የጋራ ሀሳብ፣ የጋራ ደስታ፣ የጋራ ሐዘን፣ የጋራ ምንድን ነው የሚባለው ፍላጎት ስላለው አንድ አይነት ነገር ስላለው ለዓለም ህዝቦች እያበረከተ ነው። ይህንን የሚሞሉ ቅጾች አሉ። ያን ሞልቶ ገምጋሚ ቡድን ሞልቶ ተጻሆኖ ይሄ በሌላም ሀገር ላይ ችግር አያመጣም ተብሎ በአንዱ ላይ እንኳን ጠቃሙ ሳይቀር በሲቃር ኮሚቴ ይሄ ይመዘገባል ይባልና በዚህ ጋር የታዘነው አንድ ነገር አንድ ቦታ ከሆነ ጋን ውስጥ ያለ መብራት መብራት ሊሆን አይችልም። ለዓለም ማህበረሰብ ቁና ይሄ በዩኔስኮ አንድ በተለይ ብዙዎቹ ብዙዎቹ የውጭ ጎብኚዎች የመጀመሪያው ነገር ወደ አንድ ሀገር ለጉብኝት ሲመጡ ወይም ደግሞ ቱሪስት ጉብኝት ጉጎች ሲመጡ የመጀመሪያ ነገር የሚያገኝ ስንት ዓይነት ዓለም አቀፍ ቅርስ አለ የዛ ሀገር ባህል፣ እምነት፣ ፍልስፍና ምንድን ነው ብሎ የሚያዩበት ነገር ነው። ስለዚህ አንዱ ማስታወቂያ ይሰራል። አሁን ዛሬ እኛ ብቻ ሳይሆን በመላው ዓለም ውስጥ ያሉ ይተያዩት። አሁን ደግሞ ዘመኑ ዓለም በአንድ በኩል የሰው ልጅ በጥቅም የተለያየ የኔ እያለ ቀጠና ቢያጠብም፣ በሌላ በኩል ደግሞ ሚክስድ ቅልቅል ነው። አንድ በኩል ዓለም ይበቃኛል እንዲህ አይነት የምታደረግበት በሌላ በኩል ደግሞ ዓለም ወደ አንድ መንዘርነት በአንድ ደቂቃ ውስጥ የአንዱ እውቀት አንዱ እውቀት ለህዝቡ ተዳርሷል። ማስታወቂያ ለህዝቡ ተዳርሷል። ተደራሽነት አለው መገናኛ ብዙኃን በቀላሉ ለሁሉም ለዓለም ማህበረሰቡ ስለሚደርሱ ቋንቋም እየቀረበ ስለሆነ የመስቀል በዓል ማክበራችን ነገ ብዙ የዓለም ህዝብ የየዋል ዩኔስኮ እኮ እንዲ የአንድ ሀገር የዓለም ሀገራት የዚህ ጉዳይ የሚመለከታቸው እኮ ኮሚቴ እኮ ተዋይተው እኮ ሊስት እኮ መዝገብ እኮ አለ፣ ባህር መዝገብ እኮ አለ። ሌላ ምንም አንተም ወይም ሌላው ሰው ኢትዮጵያ እንዲህ አይነት ቅርስ ብት ጉግል ብታረግ የመጀመሪያው ነገር የምታየው መስቀል ነው እኮ። ከኢትዮጵያ መስቀል፣ ከህንድ ዮጋ፣ ከደቡብ አፍሪካ ለምሳሌ የማንዴላ አርካቪ እንደዚህ እኮ ይመጣላል። ስለዚህ ብዙ ነገሮች አሉ ስለዚህ አዎ በጣም አውቶማቲካሊ ማንም በዘመኑ ቴክኖሎጂ ኢንተርኔት ያለው ሰው እንትን ሌላው ቢቀር እንኳ ማለት ነው እጁ ላይ ሞባይል አለ ሞባይል አለም አቀፍ ቅርስ ሲባል ያውታል እና በቀላሉ ሬጂስተር ተፈልጎ የሚፈለግ ሳይሆን እዛው ላይ ገልጦ የሚገኝ ነው ይሄ የማስታወቂያ ትልቅ እንትን ነው ትልቁ ነገር ግን ማስተዋወቅ ብቻ ሳይሆን የመጡትን እንግዶች እንዴት እንይዛቸዋለን? ከእንግዶቹ እኛን ሳያጎዱ እኛ አስተናጋችሁናል፣ እኛም ሳንጎዳ እነሱን በደም ሳንጎዳ ግን ተጠቃሚ እንዴት እንሆናለን? ምን ጥቅም አለው የሚል ነው። እኛ ማድረግ ያለብን ሁለት ነገር ነው። እንዲ ሰውን ሁሉ ጠርተ ጠርተህ ምኑንም ምኑንም ሳትጠቀምበት አንተ ጋር ተዝናንቶ በማድረግ ብቻ ሳይሆን ሲመጡ በተገቢው መልኩ የእነሱን እኛ ከእኛ የሚፈልጉትን ባህል እይታ መስተንግዶ እንዳገኙ ሁሉ እኛም ደግሞ ከነሱ የምንፈልገውን የቱሪስት መስህብ መጠቀም አለብን። ምክንያቱም ከመጀመሪያው ጀምሮ እንደዛ ነው የሚተነፍሱ ሰው አየሩ እንኳን አሉታዊ እንትን አለው። በነገራችን ላይ ያን ሁሉ የአየሩ ሁሉ ሲኖ ሁሉ ከሚበቅ ከዛ ጋር ተያይዞ የምናገኘው ነገር መለካት፣ መጠቀም፣ ተገቢውን ማግኘት አለብን። እኛ ችግሩ ሰው መምጣቱን እንጂ ከሰውየው ምን አገኘን የሚል ነው። ኦፍኮርስ አንዳንድ ነገር የኢትዮጵያን አየር መንገድ ሲጠቀም ሆቴሎች ሲይዝ ግለሰቦች ግን ከዛ በላይ ደግሞ ማህበረሰቡ የዚህ ቅርስ ያቆየው ያለማው የሚያከብረው ማህበረሰብ ተጠቃሚ የሆኑበትን የጋራ ሁሉም ነገር ላይጠቅም ይችላል ግን ሁሉም ለሁሉም በሚደርስ መልኩ ተገቢ ኤክስፖሌት ምንድነው የሚባለው መጠቀም አለብን። ሁሉ ነገር ለገበያ ብቻ አይደለም። ለክብርም ለኩራትም ለማንነት መገለጫ መጨመር አለበት። እንደ ሁሉም የተሸጠ በገንዘብ የማይተምነው ነገር አለ። በተለይ አሁን ቅርስ ገንዘብ የሚገዛው የሚለውጠው፣ የሚሸወጠው ነገር የለም። ስብእና አይለወጥም። ብልህ ስለራበህ ልትበላ ትችላለህ ስለበረደህ ግን አንተነትን የሚያሳጣ ከሆነ ምንም ዋጋ ታወጣለ። ስለዚህ በጣም ኢምፖርታንቱ ነገር የእኛም ባህል እንዲያለ የአባቶቻችንን የትናንቱን መጠበቅ፣ ለነገው ማስተላለፍ፣ የዛሬውን ማስተዋወቅ የሚገባን ይመስለኛል። ከዚህ መልኩ ነው መታየት ያለበት።